አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአያትሽው ቤተሰቦች እንደምን አላችሁ? ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ከፍቶኛል ማለት ነው። ጽናትዬ ተናዳ መጠጥ ጠጥታብኝ በጣም ተናድጃለሁ። እንትን ኪራ ከቤቴ ጋር ተዝናንቶ ሲመለስ መጠጥ ጠጥታ እያገኛት ነበረ በዛ ላይም ጠጥታ የሰራትን ስራ እና ያደረገባትን ድርጊት እየተፈለፈች ትገኛለች። ናሆሜም በጣም ታበሳጭቷል። በኪራ ማለት ነው። እሷን ማጠጡን ጠጥታ ኪራ መጣና ነው እንሂድ ወደ ቤት ሲላት አልሄድም ብላ ወንበሩን ጨርጋ ተቀመጠች። ከዛ በግድ ወሰዷት። እኔ ሶዴን በላይ ኪራዬ ማለት ነው እና ማለት ነው ከዚህ ቤቲ፣ ከዛ ደግሞ ጽናት እንደ ቆይ፣ ልዩን ምን ነው ምን ነው ምን ነው እንደዚህ እንትን አላችሁት። ቆይ ሌላ ወንድ የለም፣ እንደ እሱን እስኪ አፍቀሪ፣ ከጎንሽ ያለው ማለት ነው። ለምን ቤት እንድታስቀየታለች ጽናት ማለት ነው? እኔ እንደው ቤት ያሳዘነችኝ አሁንስ ማለት ነው። እዚህ ጋር ማለት ነው፣ ወደ ቤት ወሰዷት። ከወሰዷት በኋላ ኪራ ጭኑ ላይ አስተኝቶ እሷ ደስ ብሏታል። የሰከረች ሰክራለች፣ ግን አልሰከረችም። የሰከራት ፍቅር ነው ማለት ነው። እና ምን ልበላችሁ አሁን ደስ ብሏታል በእሷ ቤት ማለት ነው። በጣም ደስ ያላት ሁልጊዜም ደስ ይልሻል፣ ምክንያቱም አሸንፈሻል። አሸናፊ ስለሆንሽ ማለት ነው ጽናት። በዝግታና በእንትኑ ይዘሽዋል ማለት ነው። እና ማለት ነው ኪራ ምን አሰበ መሰላችሁ? አዲሱን ሰራተኛ ማለት ነው ተመሳጥሮ የቤትን ስራ አናዟታል። እሷም ተናግራለች። ከዛ ቀለበት ሊያረግ ነው ብላ ጽናት በጣም ተናዳና በጣም ተባሳይታበታለች። እሱ ግን ለናሆሜና ለእንትና ነግሯታል ማለት ነው ለምሩ እንትናን አንድነት የነገረችውን እንትን ማለት ነው። ግን እሱ ለጽናት አልነገራትም። ቤቲ የመጣችበት ምክንያት እና ቤቲን እዛ ቤት ያስገባባት ያስገባባት ምክንያት የጽናትን ራቁት ፎቶ ሰራተኛዋ ለቤቲ አንስታ ስለሰጠቻት ብቻ ነው እንጂ ቤትን ሊያስገባት አችልም ነበረ ማለት ነው። የገባችው ቤቲ በዚህ ምክንያት ነው። ግን አንድ ሰው ለፍቅሩ እንትን ለማለት ምን ያክል ነው እንትን የሚለው ማለት ነው። ቤት እኔ በጣም ያሳዘነች በዛ አጋጣሚ ምክንያቱም የሁላችንም ሕመም ስለሆነ ማለት ነው። እንደዚህ ተጫውቶበት ሲያበቃ አሁን ሌላ ሴት እንትን ሲል እሷ ይህን ሁሉ የምታደርገው እኮ ለአንተ ብላ ነው። ኬራ ማለት ነው ማለት አንተ መጀመሪያ ላይ ካልወደድካት አልፈልግም አልወድሽም ብላ እንትን ማለት ነበረብህ። ከዛም በኋላ ከተጠቀምክ በኋላ ስንት ዓመት አብረህ እሽ እሺ ካልክ በኋላ ቀለበት እናደርጋለን ካልክ በኋላ አሁን ከእንደገና ሌላ ሴት ጋር እንደማረጉ ወይ ፌር አደለም። የዛን ሰዓት የተሳሳት ከውኮ ሰክረህ ነው እንጂ አውቀህም አደለም። ስለዚህ ያችን ስተት ብላችሁ ያው ፍላጎት ቢኖራችሁ ነው። ወድጄሻለሁ ምናምን ያንተ የሚያልከው በእንትን ነው በይሉንታ ነው። ሉንታ ያዘ ለምንድን ነው? አንደኛ ሰክረህ ስለደፈርካት፣ ሁለተኛ ደግሞ ስለምታስብልህ እንጂ ፍቅር አልያዘህም። ከጽናም ማለት ነው። ኢልምታ ነው። እና ደግሞ ያው ጓደኞችህ እሷን እሷን ሲሉ በቃ አይንህ ተገለጠ። አንድ ሰው አንድ ሰውን የሚጠላው በምክንያት ነው የሚባለው ለኪ እውነት ነው። ሰው ችላ በቃ ሲጠላችሁ የሚወዳችሁም ሰው ሙላ ይጠላችኋል። ስለዚህ ማለት ነው። ሰው ለፍቅር ብሎ ብዙ መስዋዕት ይከፍላል። ተፈቃሪው ደግሞ ከሌላ ሴት ጋር ሲሸዘዳም ሲል እኔ እኔ እንጃ እኔ ቤቲ በጣም ነው ያሳዘነችኝ። በቃ አሁን እንግዲህ ከዚህ በኋላ ማለት ነው። ሁለተኛ ደግሞ ልቧን ሰበረ። ቀለበት አረግልሻለሁ ብሎ ከመጣ በኋላ ቤት ውስጥ አበባ ነስንሶ አፉፌን ነስንሶ ጠብቆ እጇን ይዞ አስገብቶ መላ ያስቀምጦ ከዛም በኋላ የሰራችውን ድርጊት ያደረገችውን ነገር በምን ምክንያት ወደዚህ ቤት እንደገባች ቁማ አንድነት አዋረደቻት። በሰው ፊት ሁለተኛ ውርደት ማለት ነው። ምን ሁለተኛ ውርደት፣ ሶስተኛ ውርደት። አንደኛ ውርደት ልጇን ገደለች። ሁለተኛ ውርደት ምግብ ውስጥ መድኃኒት አድርጋ ታበላቸው ነበረ። አራት ሶስተኛ ውርደት ደግሞ ያሁኑ ማለት ነው እና ይህን ሁሉ የምታደርገው ለምን መሰላችሁ? ጠልታው ወይም ሰውን ለማሰቃየት ፈልጋ ሳይሆን ትኩሯን ስለቀማቸው ብቻ ነው፣ ጽናት ይህን ሁሉ ልታደረግ የቻለችው ማለት ነው። ይህ እኮ ማንኛውም ሴት የሚያደርገው ነገር ነው። ቤተሰብ ከመቼ ካሁን ካሁን ሽማይ ከመቼ የምታገቢ ሽላት እንደዚህ እኮ እንደዚህ ነው ምናምን ብላ ለቤተሰብ ሽታ ብዙ ነገር አለ አደለም በጣም ያማል፣ በጣም ይከብዳል። ዛሬም ደግሞ ሊያደርግልኝ ነው ብላ በጣም ደስ ብሏት የኔ ዋ የዋ ናት። የምር ግን ሰው ነው እንጂ ክፉ አረጋት ማለት ነው። አንዳንድ ጊዜ ሰው ራሱ ነው ክፉ የሚያረጋችሁ ራሱ ሰው ነው ማለት ነው። ምክንያቱም ልጅቱ በጣም ጥሩ ልጅ ነበረች። ይህን ሁሉ የምታረገውም ያው ኬራን ለማገኘት ብላ ነው። እንደዛ እና የትላንትና ቀለበት አረግልሻለው ምናምን በደፍራች ተመልሰ ምናምን ሲለጽናት ማለት ነው። ወይኔ የኔ ቆንጆ እንዴት ፍልቅልቅ እንዳለች ማለት ነው። ጠይ ማለት ነው። አለ አይደለ፣ ፍልቅልቋ ነው የወጣው እኮ በጣም ነው ደስ የምትለኝ እኔ። በነገራችን ላይ ማለት ነው እንደዚህ ፍቅረኛቸውን ወይም ባህላቸውን የሚቀሙ ሴቶች ነፍሳቸው አይማር ብያለሁ። አልወዳቸውም ጭራሽ ማለት ነው፣ የሰው ባል የሰው እንትን የሚቀሙ ሰዎች ማለት ነው። ሰውየው መጀመሪያውኑ ከተለያዩ በኋላ ምን ቢሆን ኦኬ ችግር የለውም ግን ከእሷ ጋር ግንኙነት እያለው እንዳወቁ እያወቁ ማለት ነው። እዛ አንድ ቤት ሆኖ ነው እንግዲህ ጽናት ኪራን የወደደችውም ከዛም በኋላ አስተሳሰባ ሁሉ ነገር አንተን ያለው ማለት ነው። ስለዚህ እንደዚህ የምታደረጉ ሴቶች ማለት ነው፣ አረ ልብ ግዙ፣ አረ ተው። ነገ ላይም እኮ በእናንተ ላይ ምን እንደሚፈጠር አታውቁም። ወንድ ልጅ ሁልጊዜ ልቡን አገኘዋለሁ ማለት ከባድ ነው። ስለዚህ ማለት ነው፣ ልብ ማወቅ አለባቸው። ምክንያቱም ብዙ ያልተያዘ ወንዶች አሉ፣ ፊት ብላቸው። የተያዘ ወንድ ላይ የምትሄዱን ነገር በጣም ነው የሚያሳዝነኝ ባለፈውም ቪዲዮ ላይ ተናግሬ አለሁኝ። በጣም ከባድ ነው እንደዛ አይነት ነገር ባሰሩ እንደኔ ለኔ ለእኔ ደስ ይለኛል። እና ቤትዬ፣ እንግዲህ ምንም ማድረግ አይቻልም። አሁንም ታዋርር ሺ በቃ ምንም አልሆነልሽም። የአስገባሻቸው የምታመጫቸው ሰው ሁላ በቃ አንቺን ለማዋረድ የተዘጋጁ። ምክንያቱም ልጅቷ ደግሞ ልጅን ትገልብኛለች ብላ ልጅ ተጸጸተች። አንቺ ደግሞ በሲስተም ማወቅ መያዝ ነበረብሽ። ምንም አልቻልሽበትም እና ያው ነገሩ ውሸት መቼም ተደብቆ አይሆንም፣ እውነቱም መውጣቱ አይቀርም እና ማለት ነው። ሁሉም ነገር እውነት ፍላፊት መጋፈጥ ነው እንጂ ያለብሽ እውነተኛ አፍቃሪ ከሆንሽ ምንም ነገር አለማድረግ፣ በቃ ላለለ ጥሩ ሰው ሁኚ እላት። አፍቅሬ ሄጅ ያለው ካለ ሄድ ሄድ በይ በቃ አንቺ ብቻ አፍቃሪሽን መቼም አትክጁም አለ ያለ አንቺ ኑሪ። በዛ መሃል ለሆነ አጋጣሚ ሊፈጠር ይችላል። አንቺ ብቻ ቆንጆ ሰው ከሆንች ጥሩ ሰው ከሆንች አንድ ቀን ፍቅሩ ገብቶት እንደሚመለስ አትጠራጠሪም ነበረ፣ ይሄ ሁሉ ከማረገሽ ማለት ነው። ቤቲ አጥፍተሻል። ለማንኛውም አንድ ነገር ልንገራችሁ፣ ፍቅረኛ ወይም ባላችሁ አልፈልጋችሁም፣ በቃ የሆነ ነገር ትንሽ ነገር ተናግራችሁ ባላችሁም ሆነ ፍቅረኛችሁ ሄድ አደለ እሺ ሄድ ብላችሁ ዝም ማለት። ምክንያቱም እናንተ ለሱ ጥሩ ብቻ ሆኑ፣ ጥሩ ሰው ክትተኑለት የእናንተን አስተሳሰብ የእናንተን ደግነት፣ እናንተ ጥሩ ነገር አድርጉለት ለዛ ለሰው ማለት ነው። አስቦና የእናንተን ጥሩነት አይቶ ተመልሶ እንደሚመጣ መቼም አትጠራጠሩ። ምክንያቱም ከእናንተ ምንም ነገር አትወስዳል። ሄደ ማለት ነው። እዛ ሄዶ ደግሞ መጥፎ ነገር ገጥሞት እንደሚመጣ ስለዚህ እናንተ ብቻ ጥሩ ሰው ሆኑ፣ ጥሩ አፍቃሪ ሆኑ። እናንተ አትበድሉት ይበድላችሁ እንጂ እናንተ ምንም ነገር አትበድሉት። ለፍቅረኛችሁም ሆነ ለባላችሁም ሆነ ማለት ነው። ሂዶ በሄደበት ጉሩ ተመልሶ እንደሚመጣ አትጠራጠሩ። ጥሩ ሰውና ደግ ሰው ከሆናችሁ፣ ጥሩ አፍቃሪ ከሆናችሁ ማለት ነው። እናንተ ብቻ ምንም ነገር አትስሩ። የሰው ተመልሶ ይመጣልና ማለት ነው። እና ቤት አሁን ተመልሶ እንዳይመጣም ብዙ ነገር አጥተሻል አለ አይደለም እና ከባድ ነው ውድ ቤተሰቦች፣ ይህ ቪዲዮ ከወደዳችሁ ሸር፣ ላይክ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ አሰላም አሌይኩም ወረመቱላሂ ወበረካቱ። አዳዲስ ቪዲዮችን ይዘላችሁ እንመጣለን። እንደዚ አይነት ነገር የምትሰሩ ሰዎች ግን ተጠንቀቁ። የሰው ባለወይም የሰው ፍቅረኛ አትቀሙ። እላችኋለሁኝ። በኢቲ በቃ ከዚህ በኋላ ሰው ትሆናለች ብዬ አላስብም። የባስ የባስ የባስ እሳት ነው የሚያረጋት ማለት ነው። እሳት አለ አይደለ? እሳት ጭድ የጎረሰ እሳት ነው የሚያረጋት። እና በጣም ከባድ ነው። ሰላም ሆኖልኝ፣ ሀገራችንን ሰላም ያደርግልን በያላችሁበት